ሰላም፣ ሰላም፣ ሰላም። ጥያቄ አለኝ። ምን አይነት ጥያቄ? እስከ መቼ ነው ምንባላ እኛ በብሔርነት ሰዎች ሰው ነን ብለው እስኪያምኑ ድረስ ሰዎች ሰው ነን መሞት በቃን ብለው እስኪያምኑ ድረስ ያው ፖለቲከኛ እንደ ፖለቲከኛ ሆነው ያ ቫስት ማጆሪቲ ኖ ህብረተሰቡ ምንም የማውቀው ነገር ስለሌለ ለሆድ ብቻ ነው። ይኖ ኖ እንትን የምለው ግን ነንጃ ሄ በጣም ያስጠላል። ምን ለሆድ ብቻ ነው እና ለምንድነው? ማለት ያው ፖለቲከኞች እንደ ፖለቲካ ከኦሮሞም ከሌላም ከሌላም እንትን ያደርጋሉ። ያው ይጣላሉ ለፓወር ብሎ ማለት ነው። ያው ይዋሳው አርሶ አርሶ አደሮች ምናምን መለስች ነው ያለው። አልሰማኝም። አሁን ያልኩት እኔ ወንድም፣ አሁን ነው ገባ። ቅርታ፣ አልሰማው ስለአልሰማኝም እንደገና ድግም ላለሁ። አብይ አህመድ እነሆ ሰሜናውያንን ለመውጋት ተዘጋጅቻለሁ። እሱ ቡልሽት ነው። ምንም ምንም የማውቀው ነገር የለም። ተው፣ አብይን ነው ቡልሽት። አዎ አንተ ያጫሉን ፎቶ አድርገህ አብይ አህመድን ቡልሽት ቡልሽት። ደግሞ አጫሉ አብይ አይደለም። ምን ማን አገናኘኸው? ሄሎ የኦሮሞ ትልቅ አርቲስት ነው። እሱን እየደገፍ አብይ ቢሆንስ ያው አጫሉ አብይ እንትን አይደለም ያሉ የሚያምኑት ብዙ አደሉ። እንደ ወንድሜ ተው እንጂ እንደዛ አትሆን። እነሱ ምን አውቃሉ ብለህ ነው? ፖለቲካ አላውቁም። ዝም ብሎ ናቸው። እሱማ አውናቴን ነው፣ አላውቁም እናሽ ይህን ነገር እንዴት አይኸው? እንዶ ብንገጥምስ ለምን ትማኛለህ? እሱና ከጦርነቶች ምኛ ኢትዮጵያውያን ምን ምኞት አለን? እንደ ሰው ሰርተን አልበላን፣ እንደ ሰው ሀገር የለን። ሀገራችን ኢኮኖሚ ደቁ፣ ሰው ስደት ስደት እያለው አዲያምጥ አለቅን፣ ጦርነት አንገበገበን። አብይ አህመድ ከመጣ ጀምሮ ሰላም አግኝተን እናውቃለን? ወንድሜ ወንድም ለምን አንድ ሆነን ለምን አብይ እናስወግደም? ይሄ ተቀደሰ ሀሳብ። አንተ እንደዚህ የሚያስብ ኦሮሞ አለ። አንተ ሁሉም ኦሮሞ አንድ ነገር ያስባል ብለህ ትገምታለህ? እዚህ ሁሉም ኦሮሞ ከአብይ አህመድ ጎንነን። እነዚህ ቆሾ ቆንቡሬዎች ሶሻል ሚዲያ ላይ የምታያቸው ብቻ ነው እኮ እንደዛ የሚያስቡ እንጂ ሌሎች አሉ ለሀገር እንደ ሀገር የሚያስቡ እኛ ኦሮሞዎች ጦርነቱን በቴክኖሎጂውንም እናካሄደው አደ ኢሳያስንም ትግሬንም አማራንም እናንበረክከዋለን እንቀጠቀጠዋለን እያሉ ሶሻል ሚዲያ ላይ የሚለፈልፉት እነማን ናቸው? ስጀመር አብይ ኢዳዝና ሪፕሬዘንት ኦሮሞ ኦር ትግሬ ኦር አማራ ማንም ሪፕሬዘንት አረገው። እሱ ለራሱ ንግስና ነው እንትንም አረገው ነው። እነዚህ ታዲያ ብረት የሚያደገድጉ እኛ ያው የኢትዮጵያ ሰው እንዳለ ፖለቲካ አልገባቸውም። ዝም ብሎ የወየ ብቻ ነው እንዳለ ኦሮሞሚውን፣ አማራሚውን ሁሉን ሁላችሁም ህብረተሰቡ ማለት ነው። ግን እነዚህ ወዳደሮች እና እነዚህ በቃ ላነው ለእንትን የምፈ- ይቅርታ። ግን አማርኛ በደንብ ስለማልችል ምንም ችግር የለም ሰባብረው እንሰማለን። ፍቅር ነው ቋንቋን እኮ እንትን የሚለው በፍቅር ከተግባብተን ካወራን እንሰማዋለን። እማንሰማው ነገር የለም። ቀጥሎ እንትን ቀጥሎ ምን መሰልህ፣ ፖለቲካ ለኢትዮጵያ ህዝብ አልገባም። በቃ አንድ ሰው ላይ ከመጣ በቃ እግዚአብሔር እንደ እግዚአብሔር ነው በቃ የሚቆጥሩት፣ እሱ ነው የሚያድነው። ነው ነው የምለው አብይ የኦሮሞና የትግሬ የአማራና ነው ላንጉዌጅ ቆረጥሞ መጣና በቃ ይጫወትበታል። እና ቆይ መጨረሻችን ምንድን ነው? አሁን ይኸው ሰው እንቀስቅሶታል። በተለይ ስማ፣ እኔ ከልቤ ነው የምነግር፣ አብይ አህመድ ኦሮሞዎች ተዘጋጁ፣ ሰሜኖች እየመጡ ነው፣ እንግጠማቸው፣ እንበላቸው፣ እንጨፍጭፋቸው እያለ በውስጥ ለውስጥ እግዚአብሔርን ነው የምልህ፣ ብዙ ስራ እየሰራ ነው። ይሄ ነገር ደግሞ ኢትዮጵያዊነትን ብቻ ሳይሆን ሰሜንና ደቡብን ለይቶ ሊያጨፋጭፈነው ሊያባላል ነው ስ ለምን በልል እና ይሄ ነገር ፕሮፓጋንዳ ነው፣ እየተጠቀመ ነው እሱ ለራሱ እና እንትን በርጩማ ለማራዘም ማለት ነው። ለዚች ብርጩማው ሲል የኦሮሞን ሕዝብ ለመማገድ እየሰራ እንደሆነ ካወቅን መጀመሪያ መነሳት ያለባችሁ እዛው አቅራቢያው የምትገኙ ኦሮሞዎች እንደሆናችሁ ታውቃለህን ወንድሜ ከመቶ ሰባ አሚን ዘጠና በል። ምን ሰው ህዝብ እኮ ምንም አላውቀውም። ገና ይሄው ፍሪደም ራሱ ገና እየተገኘ አይደል? ገና ሶሻል ሚዲያ ራሱ ገና ሀገር ቤት እየመጣ አይደል? ሰው አልነቃም ገና። ሰው ማንቃት አለባቸው እኮ መጀመሪያ። ይህንን ነገር መከላከልም መዋጋትም ያለው እዛው ኦሮሞ ነው። ሸዋ አካባቢ ያለው ኦሮሞ መነሳት አለበት። ሳንጃውን ስሎ መነሳት አለበት። በዚህ ሰውዬ ካልሆነ ደቡብና ሰሜን አንዴ ጦርነት ከጀመርን አስቡ፣ ወይ እናንተ ኬንያ ትገባላችሁ፣ ወይ እኛ የመን እንገባለን። ካልሆነ መቃብ ደም በደም ነው የምንሆነው። ምን መሰለኝ እነዚህ ኦሮሞዎች፣ እነዚህ አሁን ይሄ የስላሌ የምትለውን አዲስ አበባ ውስጥ ያሉት ኦሮሞዎች ያው ገረድ ናቸው። እንዳለ ገረድ፣ ገረድ ታውቃለህ፣ ገረድ ናቸው ገረድ። እውነትህን ፊደል የቆጠሩ ሁሉ እንዳለ ገረድ ናቸው። ከትግሬሚውን ከአማራሚውን ገረድ ናቸው። በቃ ያው ዘበኛ ማሆን እና ወዲ ወዲ ማላላክ ነው በቃ ጣፋንታቸው። አዳምጠኝ ለወድ ብሎ ማለት ነው፣ ይሄ ሰውዬ ማለት ነው። ሰሜንና ደቡብ ብሎ ነው አሁን ሊያፋጅን የተነሳው። ሰሜንና ደቡብ ተነሳ ማለት ይኸው ኦሮሞ ኢትዮጵያዊ እንደሆነ አናምንም የሚሉ ሰሜናውያን ቁጥራቸው ብዙ ነው ወደ ኬንያ ትመለሳለህ የሚሉ ኦሮሞ ሆኖ ደግሞ ሰሜናውያን የመጣችሁት ከየመንና ከእስራኤል ሀገር ነው ወደዛ ትመለሳላችሁ የሚሉ ኦሮሞ አስተሳሰብ ያለዋል አስበው ይሄ አስተሳሰብ በጦርነት ሲታጀብ አስበው አንድ ቦታ የሚቆም አይደለም እኮ የደም ሀገር የደም ምድር የደም ጎርፍ እኮ ነው የሚሆነው እየሰማይ ነው ወንድ የሚዋ እሱን ልንገረኝ አሁን እንደ ኩሽ ስማኝ እንደ ኩሽ እንደ ኩሽ እና እንደ ሰሜናዊ ከሄድክ ያው ደቡብ እንዳለ እና ሱማሌ ኦሮሞ አንድ የሆነ ነው። ወደ እንትን ወደ አማራ እና ትግሬ እና ሌሎችን የሚጠቁት ገባ ከደን እንደዛ ካሰብክ ማለት ነው። እንደዛ እያሰበሉ ለበርጩማ ብለው እንደዛ እያደረገ ነው። እኔማ አንድ ኢትዮጵያ አንድ ምስኪን ሕዝብ እርስ እርሱን ይጨርሳል። እንግዲህ እሱ ዝም ብለው የአብይ አህመድ አስተሳሰብ ምልልጭ እየሰራ ይቀምጣል። ምን ምን ምንደው ባለው ከተማን እያሳደሰ ነው ማለት ነው። የምኖረው ከተማውን እያብለጨለጨ ደቡብን ይሸውዳል። ሰራውላል በቃ አገሪው ተቀየረች ይችላል። ዝም ብለው ግን ሰው ከስር መሰረቱ ሰው በቃ እየተፈናቀለ እየሞተ ኦሮሚያ ክልል ውስጥ የሚሞተው ኦሮሚያ ክልል ውስጥ የሚፈናቀለው በቁጥር በጣም በርካታ እንደሆነ እናውቃለን ግን የራሳችን መንግስት ነው አብይ ኦሮሞ ነው ዝም በሉ ምናምን የሚል ነገር አለ ተመልከት ሰው በጣም ታፍነዋል አባተ ምነው ኦሮሚያ ውስጥ ምንም ታዲያስ ምን ፍሪደም አለ ብለህ ነው ፍሪደም ብለህ ትገምታለህ እንዳንተ እንዲህ የኦሮሞማ የእኛ መንግስት ነው ማንም እንዳይነካው አብይን ምናምን። እነዚህ ወዳደሮች ናቸው እንደዛ የሚሉት። ሰው እያለቀ ነው፣ በየቀኑ ነው። እነሱ እነማ መስፍን ፈይሳ ነው ምንድነው? ባለ ሰውየው ስሙ መስፍን ፈይሳ አይቋል። እነሱ እነሱ ናቸው። ረበስማ እና ለሰሜኑ ብቻ አይደለም ለኦሮሞም አስቸጋሪ ነው እያልከኝ ነው የባሰ ነው። ደግሞ ኦሮሞ ጋር ምን ሆንክ ጅቦ አንተ ውስጥ ውስጥ አታቅም መሰለኝ። ምኑን አወቁት ብለህ ነው አብይ ያምልኩ ሁላችን ማጨናንቁናል። አሁን እኔ ስለ ሰሜኑ ነው በቃ ብዙ ጊዜ የሚያስጨንቀኝ። አብይ አሳምሮ ሶስቱም ቋንቋ የትትልቆች ዩኖ ብሄረሰብ ቋንቋ በደንብ ይናገራል አይደል? አዎ ትግርኛም፣ አማርኛም ኦሮምኛም ይችላል። በቃ ይጫወትበታል። በቃ አንተ የትግሬ ጋር ሲደርስ ያው እንደ ህዋታ ሆኖ ይናገራል። ኦሮሞም ጋር እንደዛ አመረጋም ጋም እንደዛ በቃ ግን በፖለቲካ ሰዎችን ዲቫይድ አርጎ ያባላል። በኢየሱስ በኢየሱስ እና ቆሽ ምድ ደም ይሻለን። አሁን ደሞ ጭራሽ ከኤርትራ ጋር ሊገጥም ነው ሰምታ አለ አይደል? ይሄንንም አይገጥምም ከኤርትራ ጋር ዝም ብሎ የፕሮፓጋንዳ ነው፣ በእኔ እይታ እንግዲህ አና እንጃ ይመስላል። ኩሽ ተነስ እያለ ነው በአፋር በኩል አፋር ኩሽ ነው ተነሱ እንግባበት እንጨፍጨፎ እያለ ነው እናቴ ያው ሰው አሁን እየራበ ስላለ ለወዱ ብለው ከሚቀመጥ፣ እዛ ሄዶ ማውጋት ይሻላቸዋል። እንግዲህ ጦሮሾም ካገኙ ለወዱ ብሎ ነው የሚዋጋው እንጂ ለሀገር ምናምን አይደለም። እናትል እሱማ የታወቀ ነው። አንተ ታምናለህ እንደዛ ብለ። አዳምጠኝ፣ ለወዱ ብሎ ግን ቢ ጦርነት እኮ ሰው ይገላል እኮ። እንዲህ ኦፍ ኮርስ ይገላል። ግን ዝም ብሎ በረሃብ ከምቀመጥ አትሊስት ነው፣ ጫማም ይቀይራል። አዳምጠኝ፣ አሁን እኔ ቢርበኝ ለሆዴ ብዬ ጦርነት ውስጥ አልገባም። ለሆዴ ስል ልሰርቅ እችላለሁ። አሁን የተሻለ ቦታ ስላለ እንደዛ ትላለህ እኮ ጅቦ አገር ስቦን እሱ ነው ምእኔም ውጭ ነኝ እም እንደዛ ነው የምለው፣ ግን አገር ቤት ቢሆን ምንም ጣፋንታ ስለሌለኝ ምን ታደርጋለህ? ላይ ከምትሞ ትዘርፋለህ። አቅም ስኖር አይደለ እንደምትዘርፈው ምን አቅም አለ? ነው እና አሁን የኢትዮጵያ መከላከያ ሰራዊት አማራ ክልል ድረስ የሚዘምተው ትግራይ ክልል ድረስ አሁን ደግሞ ኤርትራ ድረስ ሊዘምት ያለው በረሃብ ነው። ኮሾሮ ለመብላት ነው። አብ ግፍ እየሰራ ነው እንግዲህ አሁን ግን ኢሳያስ አፈወርቂሽ ቆይሽ ኦሮሞማ ምናምን ብሎ ይዛተው። አሁን በዚህ እንጭጭ አብይ አህመድ በሚባል ደደብ ነው የኦሮሞን ህዝብ እዚህ ጣብቂያ ውስጥ የሚያስገባው። ይህን ግን ብዙ ኦሮሞዎች ተረድተውታል። ግን አብይ እኮ በሲሙ በኦሮሞ ነው እንጂ እንትን የሆነው ኦሮሞ የአፈ ነው እንጂ አጋሬንቲ 80 ፐርሰንት ኦፍ ኦሮሞ ዳዝን ሰፖርት አብይ አቢ ሰፖርት አያረጉም። ሁን እነዚህ አሁን ቦታ የያዙ ብቻ ናቸው። እነ ጁዋር ማመድ እነ ለማ መገረሳ ህዝቡን እዚህ ውስጥ እያስገባው፣ ለምን ዝም አሉ? ግን አፈናቸው አፈ ምን ህዝብ ይሆን ምን ምን ይታፈኑ? አንተ አሁን የኦሮሞን ህዝብ የሚያስገባበት ቂም በቀል እያስያዘበት እኮ ነው። ታቃለ እንዴት በለኝ። አክቹሊ በኦሮሞ ስም ብዙ ነገር እያጠፋ ነው ሰውየ። እኮ በኦሮሞ ስም የሚጨፈጭፈው። እንደገና ደግሞ አሁን እነ ማን ነበረ ስሙ የኦሮሚያ ሽመልስ አብዲሳ፣ እነ ብርሃኑ ጁላ የሚናገሩትን አሳማ ነው። እሱንን ደግሞ እንደ ሰው ትቆጥራለህ? እንደምን ነው ሰውየ ግን፣ በህዝቡ ላይ ምን እየተደረገ ነው? እግዚአብሔርን በጣም ዶማ ነው አንተ። ለምን መሰለ ለማ መገርሳ ከኦሮሚያ ፕሬዚዳንት ያነሳው ቢኮዝ ይሄ ቦርኮ ስለምታዘዝ ነው። በቃ እንደ እንትን ነው፣ እንደ ውሻ ነው። በቃ ውሻ አሁን አንድ እዚህ ተቀመጥ ስል ይቀመጣል አይደል? እንደ ትዕዛዝ ይወስዳል። ግን ይሄ ነገር መታሰብ አለበት። ማለት እንደዚያ ማለት ነው። እንዴት መሰለህ? አሁን ቲፔሌፍ በሰራው ኢትዮጵያ ላይ ኢትዮጵያን ሲመራ ለሰላሳ ዓመት ቲፔሌፍ ነው። ወደ አመራሮቹ ነው አልተባሉም ትግሬ ትግሬ ዘረፈ፣ ትግሬ በላ እያሉ አስበዋል። ያለቀው ሕዝብ ይህ እነዚህ የቀንጂዎች እነዚህ አገር አፍራሾች አገር በታኞች አስገንጣዮች እየተባለ የኢትዮጵያ ሕዝብ እንዳለ ዘምቶ ተዋጋ። አሁን በኦሮሞው ላይ ደግሞ አስብ እስኪ ምን እንደሚነሳ። ሴም ሴም ሳይክል ሴም ሴም እየደረሰበት ነው። አሁን እኮ ምን መሰለህ አሁን አብይ ራሱ አሁን ምን አደርገ ቴሌፎኑን ወደ ጌታቸውና ወደ ደብረጽዮን ብሎ እያካፈለ ነው አሁን ይሄ ለጫውታ ሜዳን እያዘጋጀ ነው። አቀው ነው ቲፔሌቭ ለሁለት ምናምን የተባለ አውቀው የቀረችውን ከአብይ አህመድ ትንሽ የሚፈልጉት ብር አለ መሰለኝ እነ ጌታቸው እና ያችንን ብር ለመብላት ነው። ጦርነቱ ሲጀመር ኩላሊቴን አመመኝ ብሎ ጌታቸው ተነስቶ ይሄዳል። ጉበት ስለሚጠጠጉ ወደ ዩሮፕ ይሄዳል አሁን ብሎ ብር፣ ብር ትንሽ ሊሸቅል ትንሽ ሊሸቅል ይሄ አጭበረባሪ ከዚህ በፊት እኮ ነግሮኛል። ደብረ ሲሆንም ይመች ያርግል። ስራ እናቴን ያልሰራ ጄኔራል እኮ የለም። እና ወንድሜ አሁን በኦሮሞ ላይ እጅ እየተቀሰረ ነው። ኦሮሞ ጨፈጨፈን፣ ኦሮሞ ገደለን የሚለው በዚህ አጋንንት የሆነ ሰውዬ ነው። ኦሮሞዎች ለምንድን ነው ሰላማዊ ሰልፎታችሁ ይሄ ሰውዬ አይሆነንም፣ አይበጀንም። ከወንድሞቻችን ጋር እያጣላን ነው፣ ከአማራ ህዝብ ጋር፣ ከትግራይ ህዝብ ጋር፣ ከኤርትራ ህዝብ ጋር ነገጧት ህዝቤ ቂመኛ ነው። እናቴ እንደመለ ወንድም የሰው ማንድ በራብ አፍኖታላ ጅበው እነ ጀዋር መሐመድስ እንደ እነ በቀለ ገርባ ሲወጡ፣ አሁን ጀዋርን አስወገደ አይደል? እንደ ከኢትዮጵያ አሁን እንደ ጀዋር መሐመድ እኮ ትልቅ ተጽዕኖ ፈጣሪ እኮ ኖሮ ኦሮሚያ ክልል ውስጥ እንዴት ነው በዚህ ደረጃ እንትን የተባለው ጀዋርን ሲያሳደው፣ ለማን ሲያባረው በቀለን ሲያሯሩጠው፣ ለምንድን ነው የኦሮሞ ህዝብ ዝም ያለው? ተመችቶት ነው? እንዲህ ከሌላው ህዝብ ጋር እኮ እያጣለው እኮ ነው። ምን መሰሌ፣ ይሄ አብይ የመጣ ጊዜ ሁሉንም ሁሉም አጨብጭቦታል ለአብይ አይደለ? እነ ጀባር እራሱ አሁን፣ እንዴት አሁን የዛኔ ለምን እየጨበጨባቸው፣ አሁን ለምን አይ በቃ እሱን አንፈልግ ለምን ነው የምትላቸው ብለው ነው ህዝቡ እንትን ያለው። በቃ ህዝቡ እኮ መረራ መረሬ በቃ ህዝቡ ለረሃብ እንትን የሆነ ነው። ለፖለቲካ እያሳቢ አይደለም አሁን ጊዜ እኮ በረሃብም ሆነ በችግርም በምንም ከዚህ መንግስት ጎን ጭራሽ መቆም የሌለበት እኮ ነው እንደ ህዝብ። እናቴን እየሸቀሉበት እኮ ነው መሸቀል። ማን ያስወጣው ማን ያስወጣው? ለምንድን ያስወጣችሁት? ሞዴሬተር እንዳለ ላነሳባችሁን። እንዲህ አብይ አህመድ መጠየቅ ያለበት ህዝብ ነው። ኦሮሞዎች እናቴን ንቁ ንቁ ባኑ ምንሽ ነው? ምን እየተሰራ ነው ብሎ ይህ ህዝብ ቅን በቀለኛ ነው። የኦሮሞማ መንግስት አስገደለን፣ አስጨፈጨፈን ታንክ እና መድፍ ይዞ የኦሮሞ ጄኔራሎች፣ የኦሮሞ ምናምኖች እግዚአብሔርን የኦሮሞ የአየር ኃይል ኃላፊዎች እነ መርዳይል ማሳ ምናምን፣ ሰሜኑ ቅድመኛ ነው። ነገ ጠዋት በሚመጣባቸው ነገር እንደት ነው የምትችሉት? እንደት ነው የምትቋቋሙት? ይሄ ሰሜን ደግሞ ጊዜ ጠብቆ ጥርሱን ነቅሶ ቢመጣል እናንተስ ጉልበት ቢኖራችሁ እና ጤርሳችሁ ነቅሳችሁ ቤት መጡስ መጨረሻችን የት እና የት ነው እንዴ? ኢሳም አያስቅም፣ እግዚአብሔርን አያስቅም። መንግስት ወራጅ ነው ሟች ነው ነግር ያለ ኢሳም ህዝቤ ቂም በቀሊዞብ ከተነሳ ሀገሪቱ ወደ አውድማ ወደ ጦርነት ሜዳ ከተቀየረች አሜሪካ የሚሆን የሆነ ነገር ሾፍ ሾፍ አድርጋ በሉ በሉ ዚህ የማይሆኑ ሰዎች ናቸው ይነሱ በሚሉበት ሰዓት ልዩ ጥቅም ነሽ ምናምን ነሽ ይሄን ይጠፋል ይጠፋል እንዴ ተው እንጂ ተው እንጂ እዚህ ቆይ እዚህ ጋር ሰው ደግሞ አገኝ ቆይ እውቀት እውቀት ያላችሁ ሰዎች መጡ እዚህ ጋር እንዴት ነህ እንዴት ነህ ልቀቱ ግሃን እንዴን የወርቅ ዝምታ እንኳን በሰላም መጣ ቅድም ያ ማን ነው? ያ ወልፈካቱ ወልበርባዶ የሆነ ልጅ አለ አይደል? አው ቅድም ዳልቻን አይቸው ነበር። ሲያጥረ ገርጋችሁ ነበር ኤርትራውያን እያለ አሁን እየመጣለት ነው። ኢሳያስ ኢትዮጵያን ሊገዛ አይ ጃኒ ፈርቻሉ፣ ፈርቻሉ። ኢትዮጵያን መግዛታችን አይቀርም ይሄን ታውቃላ አይደል? እኔ ፈርቻሉ። አብይ አህመድ በዚህ አንተ ምንም ምንም የሚያስፈራ ነገር የለም። እነሱ አሰብን ሲመኙ እኛ ኢትዮጵያ እንጠቀልላለን። የቡርቃ ዝምታ ምን ትላለህ? እንግዲህ ኤርትራዊ ምን ትላለህ ወንድሜ? እንገዛለን ሲሉ ሊሸጥላቸው የተስማማ አካል አለ። ድርድርመንት እናቀ ብለን ነው መግዛትና መሸጥ፣ ያው መግዛት ካለ መሸጥ አለው ብዬ ነው። እሺ ትሸጣለህ ወንድሜ? እስቲ ተግባቡ እናንተ ብልጽግና አሰቤኛ ነው ቀይ ባህርኛ ነው የሚል ከሆነ እኛም ኢትዮጵያኛ ናት ማለታችን አይቀርም ማለት ነው። እና ቡርቃ ዝምታ ጉልበቱ ኃይሉ አላችሁ እንደ ኦሮሞማ ኢሳያስን የመመከት አልሰማኸውም? እንደ ዘንድሮ ከኤርትራ ጋር ባንታረቁ ኖሮ ነው ያለው እኮ ቲዲፍ ሲያርገበግቡት እንዲ፣ የቡርቃ ዝምታ፣ እነዚህ ሁለት ትግሬዎች ደግሞ ከተገናኙ አለቀ። ዝመታ እየሰማ ነው። መልስ ስጥ። ኒውትን አንሳው ወንድሜ፣ ይሄ ኤርትራዊ ነው። ምድረ ሙርከኛ ጀነራል ኬንያ ይገባል። እስቲ ቁጥ መልስ እንስማ ከእሱ። አይ ብዙም መልስ የሚያሰጥንተን አይደለም፣ አደለም ያው ተራ ሉባልታ የሚመስል ነገር ስለሆነ አብይ አህመድ ሲናገር አልሰማም ን ኤርትራ መንግስትና፣ የኤርትራ ሕዝብ በጣም እናመሰግናለን። ምን ሆኖ ነው እናመሰግናለን ያለው? ያለውአጋጣሚ ኢትዮጵያ የምትባል ነገር ባታሲም መልካም ነው። ምክንያቱም ኢትዮጵ ቆስላለች፣ ኢትዮጵያ ደምታለች። አደማሟ ደግሞ ሌት ያለ አደማ ኤርትራ ገብታ ኢትዮጵያን ብር አብረው ለመውረር የተዘጋጁ አልፍ አላፍ ኢትዮጵያውያን እንዳሉ ማወቃለ። አብይ ራሱ ወራሪ ነው እኮ ግን ማን አሁን ኤርትራ ኢትዮጵያን ትወራለች? ግን ኢትዮጵያውያኑ ማን ሊወራሉ ብለ ታስባለ? ኢትዮጵያ የምትባለው ነገር እኮ የለም አሁን። ኦሮሞማ እያልክ ብታወር አይሻልም? ኢትዮጵያ የሚባለው አብሮ ከኤርትራ ጎን ይወረራል። ኦሮሞማ ምንድን ነው? ኦሮሞማ እኮ አሁን እናንተ እኔ እንጃ፣ ሰው እንዴት እንደተገረደው አላውቅም። ኦሮሞማ ማለት አሁን አንድ ትግሬ ተጋሩ ይላል አይደለም? አዲስ አበባ ነው ተው ልጅ ያደግኩት። ሰምቼ አላውቅም እኔ፣ እንደውም እንደ ኦሮሞ የሚል ሰምቼ አላውቅም። ድሮ አዲስ አበባ እያለው ጋላ ነበር የምናውቀው። ሊሆን ይችላል እንደዚህ ይባላል። አቃለውኝ ምንም ቢሆን ዳልቻ ገብቶ ኤርትራውያን ሲሳደብ ነበር። ግን አይባልም እንደዚህ ተው እንጂ ወደሬ ግደፍ ግደፍ እምበር ተው እንጂ ብልጅ ስትሆን እንዴት ነሽ? የተዋ ሰላም ነሽ? እኔ አሁን አብይ አህመድ በኦሮሞ ስም እየነገደ ነው። አብይ አህመድ ወረሙን ይዘን ወረሙማን ይዘን እንወይ ሳያሰን እናጠፋለን። ትግሬንም ከምድረ ገጽ እንሰርዛለን፣ አማራንም እንለበልበዋለን። አማራን እንኳን አናጠፋውም እያሉ ነው፣ ግማሹ እኛ ጋር ስላለ፣ ግማሹን ግን እንለበልበዋለን እያሉ ነው። ይሄ ነገር እስከ መቼ ነው? ቁልቋል እንኳን ሰው ረተው ናት አይባልም። ሆን ሲሳደብ ቀጥታ ነው እንትን ያሉ ተው አትሳዲ። እዚህ አሁን ሮሞ ቁልቋል ካላ አትባባሉ፣ ጥሩ አይደለም ይህ ዲሞ ወዳልቻ ሲሳደብ ነበር። ልጁንም መረዳያት አለባችሁ። ግን ስድብ ጥሩ አይደለም። ስድብ መልካም አይደለም። እና እንዲህ የምታውቁት ነው። አብይ አህመድ እንግዲህ የኦሮሙን ህዝብ ይዤ ሰሜናውያንን፣ ኩሻውያንን ነንኛ ሰሜናውያንን አራቸውን እናበላለን በሚልበት ሰዓት ሰሜናውያንስ ምን እያደረጉ ነው? ሰሜናውያንስ ምን እያወሩ ነው? ሀሜት ላይ ናቸው ወይ? እርስ በርስ ስድብ ላይ ናቸው ወይ? ኤርትራውና ትግሬው እንኳን ተግባብቷል። ኤርትራውና ትግሬ ተጋብቷል ተግባብቷል። እንግዲህ ትናንት ደግሞ ጽምዶ የጀመሩት አክቲቪስቶች የሆነ የኤርትራና የትግራይ ትልቅ ድልድይ ላይ እዛ ጋር ተገናኝተው ምክር አድርገው ኦሮሙማ በሚል ነው እንግዲህ ምክራቸው። ደግሞ ይህን ኦሮሙማ ህዝብ ምናረገ አረገ። ኦሮሞ ማለት እኮ የተመቸው ህዝብ አይደለም። ኦሮሞ ማለት የደላው ህዝብ አይደለም። ኦሮሞም በዚህ መንግስት ይሰቃያል ግን እኛ ስናገለው ደግሞ እንዲሁ ካገለለን እንዲሁ እንትን ካለን ከመንግስት ቆንቁመን እንሞት እንዲያዩ። እንግዲህ መግባባት እኮ ነው። የተመቸው ኦሮሞ ማን አለ? የተመቸው ኦሮሞ ማን አለ? ሁሉም እኮ ቤቱን ዘግቶን የሚያለቅሰው እኮ በአብይ አህመድን ያላለቀሳል ወይ ግን፣ እንደዛ ቢሆንም ሰሜናውያን በተለይ አባታችን ኢሳያስ፣ አባታችን ኢሳያስ አንተ ምህረት የለህምና ኢሳያስ አፈወርቄ የብልጽግናውን መንግስት አጠፋለሁ የመንግስትና የብልጥግናን እጫወትባለሁ በል እንጂ፣ ወረሙን አጠፋለሁ ብለህ ወረሙማ ኩሽማ ብለህ፣ አባታችን ኢሳያስ ዋ መናገርህ ጥሩ አይደለም። ኢሳያስ እኮ ባለጌ እኮ ነው። ውጥህ አረን ነው የሚያበረ አስቡ ጥንፈኛ ፋኖ የምትለው ደግሞ አለ። ጥንፈኛ ፋኖ የምትለው ደግሞ የኦሮሙማ ሀይሎች ሰሜንንና አማራን ለማጥፋት ተደራጅተው መጥተዋል የሚሉ ደግሞ አሉ። ኢሳያስ ደግሞ እነዚህ ጋብሮ ተሰራ ደግሞ በተግሪ በኩል እንኳን የለም። በተግሪ በኩል እንኳን ኦሮሙማ የሚል እስካሁን በትግራይ በኩል አልሰማሁም። የብልጽግና ሀይል የኦህዴድ ሀይል እያሉ የሚናገሩ ግን ሰምቻለሁ። ኦህዴድ ሲሉ ሰምቻለና፣ ይሄ ነገር ጥሩ አይደለም፣ ጥሩ አይደለም። እናስብበት፣ እንማከርበት። በተለይ የኦሮሞ ልጆች እነ ጇር ፋራ ያለኝ ማን ነው? ተው ተው ተው፣ ወንድሚወ ማነህ? ሲምቦሌ ኬኛ ተው ተው። እንዲያልጋልብህ አልጋልብህ ነግሬሃለሁ። እና እነ ጇር መሐመድም በዚህ ነገር ላይ እናቴን ሰፊውን የኦሮሞ ህዝብ እንዲጠላ ገዳይ ነው ጨፍጫፊ ነው እንዲባል የሚሰራው መንግስት ነው ጀኔራሎቹ ናቸው። ቢያንስ እንኳን ኦሮሞ ነን ማለታቸውን አቁመው እኛ የኢትዮጵያ ዘብ ነን ኢትዮጵያዊ ነን ቢሉ መልካም ነበር። እነ ሽመልስ አብዲሳ የሚናገሩት ነገር በቀሪው የኢትዮጵያ ህዝብ ላይ ቂም በቀል እንዲያድር፣ ጭንቅላታቸው ላይ ጥላቻ እንዲያድር እያደረጉ ነው። በተለይ በተለይ ስለ ኢሳያስ ስናወራ ደግሞ ጥንቅቅ ብለን እናውራ። ጥንቅቅ ብለን ጠንቀቅ ብለን ኢሳያስ አፈ ወርቄ፣ ምህረት የለውም ወላሂ፣ ምህረት የለውም። ጨካኝ ነው። በዛ ላይ ደግሞ እንዴት ማደራጀት እንዲያለበት እንዴት ሰው ጋር መገናኘት እንዲያለበት ያውቃል፣ ያውቃል። ወረም ማያለ ብሎ አንድ ከተነሳ ኢሳያስ አፈ ወርቄ ድሮን የሚመልሰው አይደለም። ደግሞ አገር ነው አገር ነው። ድሮንም ዶላርም አለው ኢሳያስ አፈ ወርቄ። እግዚአብሔር ነው ምላችሁ። አንድ ከተነሳበት ቀይ ባህርን ብለህ ደግሞ አስሬ አለመዘበራረቅ ቀይ ባህርን እሬቻ እናከብርበታል፣ ምን ይባላል? አሁን የኦሮሞን ህዝብ ለማስጠቆር ነው እንጂ የኦሮሞን ህዝብ ቀለበት ውስጥ ለማስገባት ነው እንጂ። ቀይ ባህርን የንግድ ቦታችንን እናደርገዋለን፣ ቀይ ባህርን መርከቦቻችንን እናመጣለን፣ የኢትዮጵያ ጭነት በዛ ይራገፋል፣ ቀይ ባህር ይኖረናል፣ ቀይ ባህር ሞላው ኢትዮጵያ ሄዶ ይዝናናበታል ይባላል እንጂ ቀይ ባህር ሄደን እሬቻል እናከብራ ይባላል ይባላል ይሄ ይሄን ነገር ኢሳያስ ሲሰማያችሁ እንዴት እንዲሆነ? ረጋ በሉ። ደሞ ወልዲያውን ጠዴፍ ጠዴፍ አትበሉ። ምን ነው ምን ነው ወንድሞቼው ተው እንጂ። እናንተ ጋር ያለው ድሮን እዛ የለ መሰላችሁ? እንዲህ ጦርነት እኮ ኤርትራና ኢትዮጵያ ምናምን እዚህ ትግራይ አማራ የሚያደርጉት ብቻ እኮ አይደለም። ጦርነት ጦርነት እኮ እንደሱ አይደለም እኮ ሌላ ሌላ ልሞች ናችሁ የሚሳተፉ ይመጣሉ የትግራይ ጦርነት አላስተማራችሁ? ትግራይ እንደዛ በጠላቶች ተከባ በአውሮፕላን መሳሪያ አይራገፍ ነበር? አብይ አህመድ ባህርላማ ላይ አላያችሁ? ለኔ ተጨለማን ተገናርጎ አውሮፕላን መጥቶ አክሱም ላይ ጥይት አራገፈ ምናምን ይላል። አሁን ደሞ እኮ አክሱም ላይ ወደቡ ክፍት እኮ ነው። በቃ አሁን የኤርትራ ጋር ከጀመርክ በቃ የሚገባ ብዙ እኮ ነው፣ መድፉ መሳሪያው። እዛ ላይ ደግሞ እነዚህ ኤርትራውያን ደግሞ ወጣቶቹ በሀገራቸው አይደረደፉም? ወላ እንዲህ ኤርትራ ህዝብ አገሩን የሚወድ ለዋላዊነቱን የሚወድ የለም? አሁን እናንተ አብይ አህመድ ታዋን ተፋታን፣ ልቀቀን። እውነት ወረሞች፣ እኛ አብይ አህመድ መንግስት አይዋኪላንም። አይዋኬላ ያንም የሚልም ሰላማዊ ሰልፍ ማድረግ አለባችሁ፣ ማድረግ አለባችሁ። እናቴ አንዳንድ ልጆች እየወጣችሁ ዲሞ ስትናገሩ ሰምቻለሁ። ታው ይህ ምስኪን የኦሮሞን ህዝብ እንዲህ ጥላ ከለላ ትሆኑ ታላችሁ ስንል ምን ነው ጠላት ሆናችሁበት? ምን ነው ጠላት ሆናችሁበት? አዲያነቻ በቤት ይውለች የኦሮሞን ህዝብ ጥላ ከለላ ትሆናላችሁ ሲባል እናንተ የኦሮሞ ጀኔራሎችና መሪዎች ጭራሽ ጭራሽ ጠላት ሆናችሁ አረፋችሁ። እባካችሁን ወልዲያውን ተረጋጉ። እኔ ሌላ ምለው ነገር የለኝም። አስገባኝ ኢሳያስ፣ አንተ ደህነት እንዳትናገር ኢሳያስ። ኢሳያስ አባታችን የሰሜኑ ንጉስ ነው ኢሳያስ አፈወርቂ ነገር መስክ አፍንጫው ታጥቆላል አምስት ሀገር የሚያስታጥቅ መሳሪያ ነው፣ ከኢትዮጵያ ብቻ ያገኘት ብሏል። የኢትዮጵያን ጄኔራሎች እኮ ሲዘውርና ሲያሽከረክር የነበረ እኮ ቀልዳለ። እንደ እነ ብርሃኑ ጁላ በዚህ ገብተ በዚህ ውጣ ሲለው የነበረ እኮ። ብርሃኑ ጁላ የተዋጋበትን መሬት እንኳን አያውቅም እኮ ትግራይ ክልል የት አካባቢ ነበር ወታደሮቻችን የገቡት ምናምን እያለ የሚጠይቅ ጄኔራል እኮ አገሩንም አያውቅ እኮ በራማ በኩል ምናምን